እንደ እንደ እንዴ እንደ እንዴ ዲያስፖራ አጎቴ ከቻለ። ሄሎ ሄሎ፣ ናቲ እንዴት ነህ? እንኳን አደረሰ እንኳን አብሮ አደረሰን። አጎቴ እንዴት ነህ? በእናትህ አንድ ነገር ላዝህ ነበር እባክህ። አሃ አሃ። አልመጣህም እንዴ? ወይ በቃ ገንዘብ ልከህ ነው የሚሆነው። መቼም ቴክስት አላየውም፣ ግን ይሁን ይሁን ይሁን። እንኳን ደወልክ። ምን አልከኝ? ቀልደኛ ነህ እባክህ። እኔ የምልህ እንደው እንደ ኢንቨስትመንት ስመጣም ደግሞ ጎኔን ማሳረፍበት ቤት እንደው የምታቀሩ ሊስቴት ይኖር ይሆን? አረ ይቻላል ይቻላል። እንደውም በቅርቡ የሰማሁት ቆንጆ ሪልስቴት አለ። በቃ ብታይ፣ በደንብ በተመጣጣኝ ዋጋ ነው የሚሸጡት፣ በጥሩ ጊዜ ነው የሚያስረክቡት እየተባለ እየተወራ መነጋገሪያ የሆነ አንድ ሪልስቴት አይቻለሁ እና እነሱን እንደውም እስኪ ቼክ አደርግልሃለሁ። አረ በቅርብ ራሱ አዋርድ ምናምን ሳይሸልሙ አይቀርም። እውነትህን ነው። አዎ አዋርድ ተሸልመዋል የሚል አይነት ዜናዎች አይቼ ስለነበር እስኪ ቆይ ደውዬ ላጣራና ወይ ደግሞ ሄጄ ቢሯቸው ድረስ ቼክ አደርግልሃለሁ። አረ ለአንተ ምን ችግር አለ አጎቴ ኧረ ምን ችግር አለው? ሄጄ ጠይቅልሃለሁ። እንደ እኔ እንደውም በዚህ ሰዓት አንተ መደወል ደስ ብሎኛል። ምክንያቱም ማህበረሰቡ ጥሩ እየተቀበለው ነው፣ ጥሩ እየሰሩ ነው፣ ጥሩ እየሸጡ ነው እየተባለ ስለነበረ እንኳን ደወልክልኝ። በቃ ሄጄ ጠይቃለሁ። አሁን እንደው ለእኔ ማሰቢያ አይቀርምና ወይ እዛ ላይ እንግዲህ እንተጋገዛለን። በቃ በጣም አሪፍ አጎቴ ቼክ አድርጋለሁ። አሁን አሁን አሁን ሄጄ ቼክ አድርጌ እነግርሃለሁ። በቃ በል እሺ። እንዴት ነሽ ሰላም፣ ደህና መጣ። እንኳን እንዴት ነሽ እስኪ። ደስ ብሎኛል ስለመጣው ስለመሸለማችሁም ሰምቼ ነበር የመጣውትና እስኪ ራስሽን አስተዋውቀሽን ከዛ በኋላ እንቀጥል። እሺ፣ ሰናይት ትባላለሁ። የቴምር ሪል ስቴት የሽያጭ ባለሙያና አማካሪ ናይ። ኦኬ፣ በጣም ደስ ይላል። ይሄ ነው አይደል ዋንጫችሁ? አዎ ልክ ነህ። ኢትዮጵያን ሪል ስቴት አዋርድ 2025 እስኪ ንገሪኝ እስኪ በምንድን ነበረ የተወዳደራችሁት? ምንድን ነበር እናንተ ያሸነፋችሁበት የሚለው ውድድሩ? በጣም አሪፍ ነበረ። በዘርፉ ተወዳዳሪ ከሚባሉ ድርጅቶች መካከል የመጀመሪያው ነበርና በተመጣጣኝ ዋጋ ቤቶችን በማስረከብ አንደኛ ሆነናል። እንዲሁም ደግሞ በአጭር ጊዜ ውስጥ ብዙ አፓርትመንቶችን ገንብተን በማስረከብ በጊዜ በማስረከብ በማህበረሰቡ ዘንድ ተደራሽነትን አግኝተናል ማለት ነው። በዚህም የተነሳ የኢትዮጵያ ሪል ስቴት አዋርድ የመጀመሪያና ቀዳሚ አሸናፊዎች ሆነናል። በጣም አሪፍ። እስኪ እኔ ዛሬ የመጣሁት እንግዲህ አጎቴ ጠቁሞኝ ነው፣ መረጃ እሱ ነው የሰጠኝ። ቤት መግዛት ፈልጎ ነበር እና እንግዲህ በነገረኝ ሰዓት ይሄን ያዋርዱንም እያየሁ ነበር፣ እና እንደዚህ ጥሩ ስም ካላቸው እስኪ ለምን ቼክ አላደርጋቸውም ብዬ ወደ እናንተ የመጣሁት እና እስኪ ንገሪኝ ቴምር ማን ነው የሚለውን ነገር እንወቅ ቴምሩ ማለት በሰባት አመት ውስጥ ከስድስት በላይ ፕሮጀክቶችን ያስረከበ ከ350 በላይ አባወራዎችን የቤት ባለቤት ያደረገና አዲሱን አመትም በቤታቸው ውስጥ ሆነው ብዙዎቹ እያከበሩ ይገኛል። በግንባታ ጥራታችን፣ ፍጥነታችን፣ በጊዜ በማስረከብ ታዋቂ እና ታማኝ ድርጅት ነው። በጣም አሪፍ እንግዲህ ያሸነፋችሁበትም በተመጣጣኝ ዋጋ ነው እና አዲስ አመት ነው እንግዲህ በአዲስ ዓመት ደግሞ አዲስ ነገርም ይኖራል። ስለዚህ ምን አዲስ ነገር አላችሁ የሚለው ልጠይቅሽ ቅድም እንዳወራ ነው ናትዬ፣ በኢትዮ ሪል ስቴት አዋርድም አሸናፊ የሆንበት አንዱ ዘርፍ በተመጣጣኝ ዋጋ በመሸጥ ነው። ብዙዎችን የቤት ባለቤት በማድረግ እንታወቃለን። ለዚህም ደግሞ አዲሱን ዓመት ምክንያት በማድረግ ብዙ የቤት ፈላጊዎችን ቤት ያልገዙ ደንበኞችን ቤት እንዲገዙ ለማድረግ እስከ 35 ፐርሰንት የሚደርስ ታላቅ ዲስካውንትን ይዘን መጠናል ማለት ነው። እንዲሁም ደግሞ ከ10 ፐርሰንት ጀምሮ መክፈል ይችላሉ። ሌላም መንገድ አለን። በተጨማሪ 40 ፐርሰንት ሲከፍሉ እስከ 20 ፐርሰንት የሚደርስ ዲስካውንት ያገኛሉ። በተጨማሪም እኛ ጋ የሚያደርገው ለየት የሚያደርገው 40 ፐርሰንት ከፍለው እስከ 8 ወር ድረስ የፎይታ ጊዜ እንሰጣቸዋለን። ስምንት ወር ምንም አይከፍሉ ቀሪውን ስልሳ ፐርሰንት ተከፋፍሎ ከዛ በኋላ ነው መክፈል የሚጀምሩ ከስምንት ወር በኋላ ማለት ነው። ስለዚህ የፎይታ ጊዜ እንሰጣለን። ሌላም ደግሞ መቶ ፐርሰንት መክፈል ለሚፈልግ ደንበኛ ደግሞ እስከ ሰላሳ አምስት ፐርሰንት የሚደርስ ታላቅ ቅናሽ ነው። ልተናቸው ብዙ ነው፣ በጣም ብዙ ነው። ይገርማል። ከዚህ በፊት አፍሪካን ኔን አካባቢ ሳር ቤት አሁን ላይ 17ኛ ላይ እየደረሰ ህንፃ አለን። ስልሳ አርባ የሚባል ፓኬጅ ነበረ ልክ አሁን እንዳወጣ ነው ፓኬጅ ማለት ነው። ያኔ በካሬ እስከ 57 ሺ ብር ነበር እየሸጥን ነበር ነው። እና ብዙዎቹ አላመኑም ነበር። እና ግን ዲስካውንቱን መጠቀም የፈለገ ሰው ደግሞ በአጭር ጊዜ ውስጥ ዲስካውንቱን ተጠቅሞ እኛም ግንባታችን ገንብተን አስራ ሰባተኛ ላይ ደርሷል። አንዳንዴ ዋጋ ቅናሽ ሲኖር አለመገንባት ይኖራል፣ ወይም ደግሞ የግንባታው ጥራት የለውም የሚሉ ጥያቄዎች ይነሳሉ። እና እኛ እየገነባን እያሳየን ነው ከዋጋ ጋር ከቅናሽ ዋጋም እየሸጥን ብዙዎችንም ተጠቃሚ እያደረግን ነው። እና የሚታይ ነገር ነው ስራችን በጣም አሪፍ ይመስለኛል። እኔ አሁን የመጣሁበት ጊዜ በጣም ጥሩ ጊዜ ነው። በጣም ምክንያቱም ጥሩ ዲስካውንት ላይ ነው የመጣሁት። እንደገና ላጎቴም ከመረጠበት አንጻር ጥሩ ታይም ይመስለኛል። ግን አሁን በዚሁ እስቲ ለሱም ሳይቶቹ ማወቅ አለበት የት የት ያሉት ሳይቶች ናቸው አሁን አክቲቭሊ እየሸጣችሁ ያላችሁት የሚለውን ነገር። አክቲቭሊ አሁን ላይ ለሽያጭ ያወጣናቸው ሳይት ፒያሳ፣ አያት፣ ተክለሃይማኖት፣ ጋርመንት ነው። የንግድ ሱቅ ደግሞ ፒያሳ በተጨማሪ አለን። አፓርትመንቶቻችን ፒያሳ ላይ የሚገኘው በሁለት ዓመት ከስድስት ወር የምናስረክበው ሲሆን ከባለ አንድ እስከ ባለ ሶስት ምኝታ የካሬ አማራጮች አሉን። ከ ከ63 ካሬ ጀምሮ አጠቃላይ ክፍያ ከ6 ሚሊዮን ዘጠኝ መቶ ሺህ ብር ጀምሮ ከባለ አንድ እስከ ባለ ሶስት የካሬ አማራጮች አሉን ማለት ነው። በተመሳሳይ አያት ሌላ ፕሮጀክት አለን። ከአያት አደባባይ ወደ ጣፎ ደግሞ በሚወስደው መንገድ ባለ ሶስት ምኝታ ከ6 ነጥብ አምስት ሚሊዮን ብር ጀምሯለን። እንዲሁም ደግሞ ባለ ሁለት ምኝታ ከአምስት ነጥብ ሶስት ሚሊዮን ብር ጀምሯለን ማለት ነው ይህም ማለት በካሬ 61 ሺህ ብር ብቻ ነው እየሸጥ የምንገኘው። አያት በሚገኘው ሳይታችን ላይ እንግዲህ አያት ስል ከአያት አደባባይ ወደ ጸበል በሚወስደው መንገድ አንድ ፕሮጀክት አለን። እንዲሁም ደግሞ ከአያት አደባባይ ወደ ጣፎ በሚወስደው መንገድ ደግሞ ሌላ ሁለተኛ ፕሮጀክት አለን። አሁን እዛ ፕሮጀክት ጋር ስምንተኛ ላይ ደርሷል። ግራውንድ ፕላስ አስር ነው። በስምንት ወር ጊዜ ውስጥ እናስረክባለን። ባለሶስት ምኝታ አማራጮች ነው ያሉ ከ111 ካሬ ጀምሮ እስከ 137 ካሬ አለን ማለት ነው። እንዲሁም አያት አደባባይ ወደ ጠበል በሚወስደው መንገድ ያለው ሳይታችን ላይ ደግሞ ከ86 ካሬ ጀምሮ እስከ 127 ካሬ አማራጮች አሉ። ባለሁለት የሚታለው 86 ካሬ 8.2 ሚሊዮን ብር ስንሸጥ የነበረውን ነው በ5.3 ሚሊዮን ብር እየሸጥን የምንገኘው ከ22.3 በላይ ቅናሾች አዘጋጅተናል ማለት ነው። ከባለ ሁለት ሚኒታ ብቻ ባለ ሶስት ሚኒታ ላይ ደግሞ አስር ሚሊዮን ብር ነበረ በስድስት ነጥብ አምስት እየሸጥን ነው። ከሶስት ነጥብ አምስት ሚሊዮን ብር በላይ ቅናሽ አድርገናል ማለት ነው። ሶስ ለበዓል ያዘጋጀነው ዲስካውንት እስከ 35 ፐርሰንት የሚደርስ ነው። ይህም ደግሞ ሁሉንም ቤት ፈላጊዎች የቤት ባለቤት ለማድረግ የተነሳ ድርጅት ነው። የተለያዩ የአከፋፈል መንገዶች አሉ ከአስር ፐርሰንት ጀምሮ መክፈል ይችላል። ወይንም ደግሞ አርባ ፐርሰንት ከፍሎ እስከ ሃያ ፐርሰንት የሚደርስ ዲስካውንት በማግኘት በተጨማሪም ደግሞ ስምንት ወር የእፎይታ ጊዜን ማግኘት ይችላል ማለት ነው አንድ ደንበኛ። ስለዚህ ሳይጨናነቅ ለስምንት ወር ቢዝነሱን እየሰራ ቀስ እያለ መክፈል ይችላል እኛ ጋር ማለት ነው። መቶ ፐርሰንት ከሽ ለሚከፍል ደግሞ እንደነገርኩ እስከ ሰላሳ አምስት ፐርሰንት የሚደርስ ቅናሽ አለን። በጣም አሪፍ። አሁን የነገርሽኝ በጣም አሪፎች ናቸው አሁን እዚህ ላይ ምንድነው ሀሳብ ሊፈጥርብኝ የሚችለው አሁን፣ ዋጋውም በጣም አሪፍ ሲሆን ወይ የማስረከቢያ ጊዜው ይቆያሉ ብሎ ሰው ሊያስብ ይችላል። እና በምን ያህል ጊዜ ነው አሁን እናንተ ኤግዛክት የምታስረክቡበት? ኤግዛክትሊ የምናስረክበው ከስምንት ወር እስከ ሁለት ዓመት ከስድስት ወር የምናስረክባቸው የተለያዩ ሳይቶች አሉን። አያት ላይ አያት አደባባይ ወደ ጣፎ የሚወስደው መንገድ ሳይታችን እዛ ጋር የሚገኝ ሳይት አለን። እሱ ላይ በስምንት ወር እናስረክባለን። ወደ ፀበል በሚወስደው መንገድ ከአያት አደባባይ ደግሞ እሱ ጋር በሁለት ዓመት እናስረክባለን። እንዲሁም ደግሞ ፒያሳ የሚገኝ አፓርትመንት አለን። ሊሴ ገብረ ማርያም ትምህርት ቤት ጋር እዛ ጋር በሁለት ዓመት ከስድስት ወር እናስረክባለን። በተመሳሳይ ደግሞ የንግድ ሱቆች ፒያሳ አድዋ ሙዚየም ፊት ለፊት አለን። እሱ ጋር በአመት ከስድስት ወር ነው የምናስረክበው። የንግድ ሱቅ ላይ ከ3.5 ሚሊዮን ብር አጠቃላይ ክፍያ ጀምሮ ነው። ቅድመ ክፍያ 1.2 ሚሊዮን ብር ነው የሚከፈለው። ቀሪውን ቀስ እያሉ በአመት ከስድስት ወር ቤዝድ ኦን ፕሮግረስ መክፈል ይችላሉ ማለት ነው። የንግድ ሱቅ ለሚፈልግ ደንበኛ ማለት ነው። እሺ፣ በጣም አሪፍ ነው። እንግዲህ ያው ሰው ግን አሁን ቤት ሲገዛ ቤት ብቻ አይደለም የሚገዛው። ሰፈሩን ማወቅ ይፈልጋል። ሰፈሩ ላይ ምን ምን አለ የሚለውን ነገር ማወቅ ይፈልጋል። እንደገና ደግሞ ፋሲሊቲዎቹስ ውስጡ ላይ ምን አለው የሚለው ማወቅ ይፈልጋል። እና እስኪ ስለሱ ንገሪው። እኛ ለሽያጭ የምናወጣቸው ቦታዎች ወይም የሚያስረከብናቸው ከዚህ በፊት ለመኖርም ሆነ ለኢንቨስትመንት በጣም ቆንጆ የተባሉ ሰፈሮች ናቸው። አሁን ላይ አክቲቭ ሳይቶቻችን ለምሳሌ ፒያሳ አድዋ ሙዚየም ፊት ለፊት የሚገኝ የንግድ ሱቅም አለን። ከፊት ለፊቱ ደግሞ ግዙፍ የመንግስት ተርሚናል እየተሰራ ነው። ወደ አስር ሺ የመኪና ማቆሚያ የሚሆን ፓርኪንግ አለው። እሱም ለገበያ ሙሉ ትልቁን ሚና ይጫወታል ማለት ነው፣ የንግድ ሱቅ ለሚፈልጉ ደንበኞቻችን እንዲሁም ደግሞ አፓርትመንቶቻችን የቅርብ ርቀት ላይ ትምህርት ቤቶች እንደ ሊሴ ገብረ ማርያም ትምህርት ቤት፣ ሆስፒታሎች ጥቁር አንበሳ ሆስፒታል፣ በቅርብ ርቀት ላይ የሚገኙ መናፈሻዎች አራዳ ፓርክ፣ ወዳጅነት ፓርክ ፍሬንድሺፕ ፓርክን እንዲሁም ደግሞ እንደ ሞናርክ ሆቴል በቅርብ ርቀት ላይ ነው የሚገኙት። ለመኖርም ሆነ ለኢንቨስትመንት ምቹ የሆነ ሰፈር ነው። መልሶ በማልማትም በጣም በኮሊደር ልማት የተዋበ ሰፈር ነው፣ ፒያሳ ማለት ነው። እንዲሁም ደግሞ ወደ አያት ስኔት ደግሞ የመኖሪያ ሰፈር ልዩ የሆነ ጥሩና ነፋሻማ አየር የምናገኝበት ምቹ የሆነ ለመኖሪያ ቆንጆ የሆነ ሰፈር ነው። በተመሳሳይ ትምህርት ቤቶች፣ ሆስፒታሎች፣ የመንግስት ተቋማት፣ የሃይማኖት ተቋማት በቅርብ ርቀት ላይ ይገኛሉ ማለት ነው። ወደ ውስጥ ወደ አፓርትመንቶቹ ስንሄድ ደግሞ የሚኖሩት ፋሲሊቲዎቹ፣ ሊፍት አላቸው። ሁሉም በቂ የሆነ ፓርኪንግ አለው። ስታንድባይ ጄኔሬተር እንዲሁም ደግሞ ቴራሶች በውስጡ ያካተተ ነው። እሺ፣ እንግዲህ በጣም አሪፍ ነው። እስካሁን የነገር ሳይታችሁ በጣም ቆንጆ ነው። ሂሳቡ በጣም አሪፍ ነው። ግን አሁን አንዳንዴ ጥያቄ የሚፈጥረው ምንድነው፣ አሁን አሁን የነገርሽኝ ሂሳብ በጊዜ ሂደት የዋጋ ለውጦች፣ የተለያዩ ነገሮች ላይ ሲመጣ አይለወጥም ወይ? የዋጋ ጭማሪ ከሌለው ጥሩ ነው። ትክክለኛ ጥያቄ ነው የጠየከኝ። የብዙ ደንበኞቻችን ጥያቄ ነው። እኛን ተመራጭ የሚያደርገን ትልቁ ነገር ምንም አይነት የግንባታ እቃዎች ጭማሪ ቢኖር የዶላር ጭማሪ ቢኖር አግሪመንታችን አንደኛው በብር ነው ፕላስ ብዛት ደግሞ ምንም አይነት ጭማሪ የለውም፣ ፊክስድ ነው ዋጋው። ለምሳሌ ባለ ሁለት ምኝታ አምስት ነጥብ ሦስት ሚሊዮን ብር ብያለው፣ ባለ ሦስት ምኝታ ስድስት ነጥብ አምስት ሚሊዮን ብር ማለት ነው። ስድስት ነጥብ አምስት ሚሊዮን ብር በሁለት ዓመት ውስጥ ስናስረክብ ምንም አይነት ጭማሪ አናደርግም። ሁሉንም ካምፓኒው ነው ከበር የሚያደርግ የግንባታ እቃዎችን ብጨምሩ፣ ነዳጅ፣ ሲሚንቶ፣ የተለያዩ ማቴሪያሎች ብጨምሩ ካምፓኒው ነው ከበር የሚያደርገው። ስለዚህ ምንም አይነት ስጋት አይኖርባቸውም ማለት ነው። ናይስ። እሺ፣ እንግዲህ አሁን ባለው ሁኔታ ያው እኔም ያጎቴም በውክልና መጨረስ እችላለሁ ግን፣ አሁን በዚሁ አያይዤ አሁን እኔ በውክልና መጨረስ ስለምችል ነው ሌሎች ሰዎች ደግሞ እዚህ ሀገር የሌሉ ሰዎች ወይም ደግሞ ተወካይ የሌላቸው ሰዎች በሌላ በምን መንገድ መጨረስ ይችላሉ? ውጭ ለሚገኙ ዲያስፖራዎች አንደኛው አማራጭ በውክልና መጨረስ እንችላለን። ልክ አሁን አንተ እንደመጣኸው ማለት ነው። እንዲሁም ደግሞ በዲኤችኤል አግሪመንት ልከንላቸው በዛ መሰረት መጨረስ ይችላሉ። ባሉበት ቦታ ሆነው ሳይቱን በቪዲዮ አይተው መወሰን ይችላሉ ማለት ነው። በጣም አሪፍ። እንግዲህ አሁን ይህን ስትነግሪኝ ከኔም አልፎ እንግዲህ ሌሎች ሰዎችም ይህን ዲስካውንት መጠቀም ይፈልጋሉ። ግን አሁን ምን ያህል ጊዜ ነው የምታቆዩት ይህን ዲስካውንት? ረጅም ጊዜ ይቆያል ወይስ አጭር ጊዜ ነው የሚሆነው? ዲስካውንቱ ለአጭር ጊዜ ብቻ ነው የሚቆየው። እንደምታየው ቢሮችንን በደንበኞቹ ተጨናንቋል። ዲስካውንቱን ለመጠቀም ብዙ ሰው ይፈልጋል። ምክንያቱም ከዚህ በፊት በዲስካውንት ሰዓት ያመለጣቸው ደንበኞች ነበሩ። ሰርተን ማስረከባችንም ደግሞ እያዩት ነው፣ ከዓመት በፊት በተፈጠረው ሳር ቤት ላይ በነበረው ነገር ማለት ነው። እና ይህን 6535 ፓኬጅ የሚለውን መርሃችንን በመከተል ብዙ ደንበኞች ወደ ቢሮችን ጎራ እያሉ ነው። ፍሎር እየመረጡ ነው። የቀሩን ውስን ቤቶች ስለሚሆኑ ቀድሞ መግዛቱ ደግሞ ብልህነት ነው። ፓኬጆችን መጠቀሙ ማለት ነው። ስለዚህ ለአጭር ጊዜ ብቻ ነው የሚቆየው፣ ወደነበረበት ፕራይስ ይመለሳል። እሺ፣ እንግዲህ በጣም አመሰግናለሁ ጥሩ ማብራሪያን የሰጠሽኝ። ቴምሪ ስቴትን ወድጀዋለሁ። ሳይታችሁ በጣም አሪፍ ነው። ዋጋችሁ በጣም ተመጣጣኝ ነው። ስለዚህ ላጎቴ ለኢንቨስትመንትም ስለሆነ የሚፈልገው ፒያሳ የሚገኘውን ባለ ሶስት መኝታ እሱን እንወስዳለን እና ያው በመቶ ፐርሰንት ክፍያ ነው የምናደርገው፣ ምክንያቱም 35 ፐርሰንት ክፍያ ዲስካውንቱን 35 ፐርሰንቱን ለመጠቀም ማለት ነው። ሌላው ደግሞ ለእኔ ባለ አንድ መኝታ ፒያሳ የሚገኘውን በወስድ መልካም ነው፣ በ40 ፐርሰንት ክፍያ የሚደረገውን ምክንያቱም ያ የስምንት ወር ጋፕ ስለሚሰጠኝ ስምንት ወሩን የተለያዩ ነገሮች ላይ እንድሰራ እንድሯሯጥ ያደርግልኛል። እና የ40 ፐርሰንቱን ክፍያ አድርጌ ባለአንድ መኝታውን ወስዳል። እሺ እናቴ መልካም። ጥሩ ምርጫ ነው የመረጥከው፣ ለአጎትህም ለአንተም። አጎት ደግሞ ደስተኛ እንደሚሆንበት በጣም እርግጠኛ ነኝ። ሌላም ቤተሰቦች ጓደኞች ይዛችሁ እንደምትመጡም እርግጠኛ ነን እና ቤተሰብ እንሆናለን። ሙሉ ይምጣል። እሺ እሺ መልካም ውላችን እ ይመስላል። የፒያሳ ሳይት ነው የፈለጋችሁት። እዚህ ጋር መጨረስ እንችላለን ማለት ነው። እሺ እናመሰግናለን፣ እናትዬ እኛው ከአንተ ጋር ነው የሚሆነው። እሺ ቴንኪው በጣም እኔም በጣም አመሰግናለሁ። እኛም እናመሰግናለን። ቤተሰብ ነን ከዚህ በኋላ ብለን እናስባለን። ትክክል። በጣም አመሰግናለሁ።